ቤተሰቦች የዛሬ ቡራና ሀይሚ በሚገርም ቪዲዮ መጥተው ልናል ቡራ ወደ ዱባይ ለመብረር አራት ቀን ብቻ ነው የቀረው እንደዚሁም ቀን ላይ ቲክቶክ ላይ እየተፈጠረ ያለውን ነገር መረጃ አምጥቼላችሁ ነበር ስለዛም ነገር አዲስ ነገር አለ በመጀመሪያ ግን እንግዲህ ዛሬ ጨረቃዎቹ በሚያስቅ በሚገርም ቪዲዮ ነው የመጡት እውነት ለመናገር ቪዲዮ ሲጀምሩ በምስጋና ነው የጀመሩትኝ ና ለፍጼ ቻናል ከፍተዋል ሁላችሁም እንደምታውቁት በእርግጥ በዚህ ሰዓት በጣም ብዙዎቻችሁ ስራ ላይ ልትሆኑ ትችላላችሁ ወይ ሸሩም ላልደረሳችሁ ሊሆን ይችላል ሀያ ሺ ነበረ የጠየቁትኝ ሀያሽ ያስገቡልን፣ በአራቱ ልጆቻችን ስም ሲሉ ነበር። ግን በዚ አስር ሺን አልፏል። እናመሰግናለን፣ የእኛ ፋሚሊዎች፣ ጨረቃ ፋሚሊዎች ትለያላችሁ፣ ቴንኪዩ በማለት ነው የጀመሩት። ሁለቱም ልክ እንደዚህ እንዳያስኩት አበባ ፏ ድምቅ ያላችሁ ናችሁ በማለት ነው ሀይሚ ራሱ የተናገረችውኝ። እና በዚህም ባሻገር ደግሞ ቡራ መልብሏል መሰላችሁ የሚወዷችሁን ሰዎች ውደዱ፣ የሚጠሏችሁን ግን ተዋቸው። ምክንያቱም ከእነሱ ጋር በሆናችሁ ቁጥር እናንተ ባውራችሁንና ሙዳችሁን ነው የሚያጠፉባችሁ እያለ ነበር። ይሄን ያለበት ምክንያት ያው ሰሞኑን እየተፈጠረ ያለው ነገር ይገባችኋል ሁላችሁ ማለት ነው። እኛ ዛሬ አዲስ ነገር አለ፣ ወደ በኋላ ላይ እነግራችኋለሁ። በመጀመሪያ ወደ ቪዲዮ ስመጣላችሁ ቤተሰቦቼ፣ ቡራ ምን አስበህ ነው ወይንስ እኛን ፕራንክ ለማድረግ ነው ወይንስ ደግሞ ከልብህ ነው? እንግዲህ ዱባይ ለመሄድ አራት ቀን ብቻ ነው ይቀረኝ ለሀይሚ የስጦታ ይዞላት መጥቷል። በነገራችን ላይ ብራንድ የሆነ ፐርፊውም ነው ይዞላት የመጣውኝ። ና አንደኛ ይሄ ስጦታ ለሷ ነው። ሁለተኛ ነገር ደግሞ ሊሄድሮ ምናምን ባልኋት ቁጥር በጣም እየከፋት እያለቃቀሰች እያለቀሰች እየደበራ ስለሆነ በኮሚኒቲ ላይ እናንተም አበረታቱልኝ፣ አጽናኑልኝ፣ ቆንጆ ቆንጆ ቃላቶች ጻፉላት እያለ ነበር ና እኛ ስንጠብቅ የነበረው ሀይሚን ይዘህ እንደምትሄድ ነው ቡራ። እኛም ፕራንክ ለማረግ ካልሆነ በስተቀር እስቲል ቡራ ዱባይ እስከሚገባ ድረስ ጠብቃለሁ። ሀይሚን እንደምትሄድ ተስፋ አረጋለሁ። ና የዱባይ ትኬት ተቀዷል ብሏል። ከዚህ በፊት እናውቃለን ግን ትኬት ቢቀደር ትኬት መገዛት ይችላል፣ ወይንም ደግሞ ትኬቱን ካሰረዝከው ራሱ ችግር የለውም እንደገና ኦንላይን ላይ መስተካከል ይችላልና ሀይሚዬን ለምንድን ነው ይዛሀት ማት ሄደው? እኔ በጣም የሚደብረ ወይ በጣም የጠበቁ ቤተሰብ። አሁን በአሁኑ እንዲያውም ሀይሚ ከቡራ ጋር ዱባይ ላይ ፈታፍሽ ስትል ማየት ነበር የምፈልገው። ከዚህ በፊት ያለቀሰችውን እንባ እንዲታበስላት ነው የምፈልገውኝ። ና ያው የኔ ፍላጎት ብቻ አይሳካም፣ ግን የብዙ የጨረቃ ፋሚሊ ፍላጎት ነው ይሄ ፍላጎት ለምን ቡራና ሀይሚ አንድ ላይ ሄደው ዱባይ ላይ አሪፍ ጊዜ ባሳልፉን ደስ ነው የሚለኝ። ሁላችሁም ማለት ነው እናንተንም ወክዬ ነው የምናገረው እውነት ለመናገር እና ቡራ ዛሬ እንደተናገረው እንግዲህ ያው ዱባይ ብቻውን እንደሚሄድ ነው የተናገረው ሀይሚ ንዟት እንደማይሄድ ሀይሚ ደግሞ እዚህ እንደምትቀር ኢትዮጵያ እንደምትቀር ነው የተናገረው። ኦፔን ምንድን ነው የተፈጠረ? ቡራጌ ሀይሚን ተታት እንድትሄድ አንፈልግም። ቤተሰብ ላይ ክናሽር በማድረግ የቡራ ጋ ድርሱልን እንዴ። የሆነ የምናግዛችሁ ነገር ካለ ራሱ እኔ ላግዛችሁ ፍቃደኛ ነኝ። በቃ ሀይሚን ይዘሃት ሄድ፣ ካንተ ጋር ፈታ ትበል ማናላት። ያለአንተ የምር ካንተ ጋር ስትሆን እኮ ነው ፊቷ ራሱ ፈታ የሚለው። በተለይ አዲስ አበባ ላይ ማለት ነው ቤተሰቦች። ሀይሚዬ ና ቡራ አንድ ላይ ሲሆኑ ነው ደስተኛ የሚሆኑት። አይታችሁ ከሆነ በተለይ ደግሞ ሀይሚ ጋ ስትመጡ ማለት ነው እና ወደ ዋነኛው ቃ ሲመጣላችሁ የዛሬ ቪዲዮ ፈታ ነው የሚያደርገው። ፈታ የቡራ ፕራንክ። በነገራችን ላይ ደስ የሚል ነገር፣ አንደኛ አጠር መጠን ያለ ነው። ሁለተኛ ደግሞ አይውልም፣ እንደ ሀይሚ ፕራንክ አይውልም፣ አያሳድርም። ኦፍኮርስ ከዚህ በፊት አርጓል ይሄን ነገር ና እንደማይጠቅመው ከሀይሚ ጋር እንደሚያራርቀው ሰው እንደሚጎዳ ምናምን ስለገባው አጠርማ መጠን ያለ ፕራንግ እኔ ሀይሚዬ ሳያት እንዴት እንደሳኩኝ፣ ቤተሰብ ለምን ልጅነቷን ያስታወሰች ወይንም ደግሞ ሀይሚ ገና ስቲል ልጅ ናትኝ ህፃን ናትኝ ስላችሁ ልክ ቁጭ ብድግ በች ሲላቲ ከአንዳንድ ጆሮዋን የያዘችው ነገር የምር በዛን ሰዓት እኔ አይቻልኩኝም ጆሮዋን። ልክ የሆነ ትምህርት ቤት ሄዳችሁ ወይ ስታረፍቱ ወይ የሆነ ነገር ስትቆርሹ ወይ ደግሞ የሆነ ነገር ስታደረጉ ከተያዛችሁ በመምህራችሁ ማለት ነው ቁጭ ብድግ ሲባል ጆሮ ትይዛላችሁ። ያን ነገር ነው ያስታወሰችኝ። ከዛ ደግሞ ጨፍሪ ሲላትኝ ማለት ነው። ጨፍሪ ሲላት ጭፈራ ሳይሆን የሆነ ወባ ያዘው ሰው ታውቃላችሁ፣ ሲንቀጠቀጥ ታሞ፣ ሀይሚዬ እንደዛ ነበር ስታረጊ የነበሩኝ ና ጭፈራ ሳይሆን የሆነ የታመመ ሰው የሚንቀጠቀጠው እንቅጥቅጦች፣ አላላል እንደዛ ነበር ስትንቀጠቀጠ የነበረው ዳኒ፣ የትራን ስጠ ለማን ነው። በጣም ፈን የሚያረግ ቪዲዮ ነበረ። ብሩኬ፣ ያው ሀይሚዬን ፕራንክ ለማድረግ ነበር የሞከረው፣ ተሳክቶለታል። እንግዲህ ልጁ እብድ መስሎን የመጣው ከዛ ታን ሾካሾካለች። ዞር ብላ ደግሞ ከቡራ ጋር ይሄ ልጅ መቼ ነው ያበደው? አብዶ ይሁን እንዴ ትላለች። ልክ ዱላው ምናምን ሲያሳያት ደግሞ ወደ ስራዋ ወደ እንቅጥቅጦሿ ትመለሳለች። እና ሀይሚዬ በጣም ነበረ ፈን ስታረገን የነበረው። ቡራም ተመሳሳይ ያው፣ እሱም አመሳስሎ፣ አንዴ ስፖርት ስራ ነበር ቁጭ ብድክ፣ እንደገና ደግሞ ብቻ፣ በአጠቃላይ ደስ የሚል ቪዲዮ ነው። እንደዛ ሀጥር መጠን ያሉ ብራንጎች ለማንም ሰው ቢሆን ደስ ይላሉ። እውነቴን ነው የምላችሁኝ እና ሰው ላይ የሆነ ፈን አርገ ያልፋሉ። ለማለት ያክል ነው። እሺ ቲክቶክ ላይ ቀን ላይ አንድ መረጃ ምጥችላችሁ ነበረ። እንግዲህ ያው ኦዲየንስ ለኦዲየንስ እናት መዘቃዘቅ፣ ቤተሰብ ምናምን ድረስ የደረሰ ችግር ነበረ። እግዚአብሔር ይመስገን ስለ ሁሉም ነገር ክብሩን እሱ ይውሰድ እያልኩኝ ማለት ነው። ቡራ ዛሬ ገብቶ ሁሉንም ይቅርታ ጠይቋል። ቤተሰቦች ይቅርታ የጠየቀው ደግሞ በእርግጥ እዚህ ጋ እኔ መናገር ምፈልገው ማለት ነው ቡራ ይቅርታ ጠየቅም አልጠየቅም ጥፋቱ ግን የቡራ አይደለም። ይቅርታ አድርጉልኝ ጽሑፍ ጽፏል። የጻፍኩት ደግሞ እኔ እናቴ ስትነካብኝ ነው። በቃ እናንተ ካረጋችሁት አንጻር እኔ የጻፍኩት ጽሑፍ ምንም አይደለም ብሏልና እኔ በዚህ ሰዓት እናቴ ታማብኛለች አይኗን የግድ ኦፕሬሽን መደረግ አለበትኝ እና ቀዶ ህክምና መደረግ አለበት። እኔ በዛ እየተጨናነቁኝ እዚህ ጋር ደግሞ እናንተ እየተጣላችሁ ብዙ ነገር እያደረጋችሁ የበለጠ ቴንሽን አረጋችሁ፣ በቃ አጨናነቃችሁ። በጣም ነው የተበሳጨሁትኝ። ምክንያቱም እዚህ ጋር እናቴ እያስታማም ኦር ደግሞ እናቴ ቀዶ ህክምና ልታረግ ዝግጅት ላይ እያለሁ እናንተ ደግሞ እዚህ ጋር እናቴን እየዘቀዘቃችሁብኝ ስትሳደቡ በጣም ነው የተበሳጨሁት ብሏል። ዛሬ ሊቭ ላይ መጥቶ ነበር፣ ከኦዲየንሱ ጋር ማለት ነው እኛና ችግሩ እኔ የብሩኬ ነው ብዬ አላስብም። እኔ ትንሽ የተቀየምሁት ወንድም እየውን ማለት ሀብትሽን ነው፣ እሱም ደግሞ ወጥቶ ይቅርታ ጠይቋል። አንዳንድ ጊዜ በጣም ስንናደድ ማድረግ ያለብን ነገር ምንድን ነው? ያንን የተናደድንበትን ነገር የተወሰነ ካጠግባችሁ ማራቅን ያለብን ለምን? የሆነ ትንሽ ሰከን በረድ ስንል ከዛ እናስተውላለን። ስንናደድ የምናደርገውን የምንናገረውን ነገር አናቅም። በዛ ሰውን እናስቀይማለን ወይ ደግሞ ከኛ የማይጠበቅ ነገር ልንናገር እንችላለን። ገባችኋ? በእናት ማንም አይቀልድም፣ እኔም አልቀልድም። ማንም ደግሞ መቀለድ የለበትም። ኦፍ ኮርስ በተለይ ደግሞ የኢትዮጵያ እናት ለፍታ ወልዳ እንደሌላው ሀገር እንኳን እንዴ ሰራተኛ ተቀጥሮላት ተንከባክበዋት ስትወልድ ደግሞ ልጇን የሚንከባከብ ሰራተኛ ተቀጥሮላት አይደለም እኩ እሷ ራሷ ወልዳ አመጣ ወልዳ ኦፕሬሽን እንኳን ሆናት አትወልድም እኮ አመጣ ወልዳ እንደገና ደግሞ ብዙ ነገሩ ብዙ ሲቃዮችን አይታ ነው የምታሳድገው ልጇን። ታቃላቸኋል። ኢኮኖሚካል እንኳን እኛ በጣም የወረዳ ኢኮኖሚካል ያለን ማለት በቃ የምታበላው እንኳን ላይኖራት ይችላል። ተቸግራ ለምናም ሊሆን ይችላል፣ ጉሊቻችራም ሊሆን ይችላል። የኢትዮጵያ ናት ከሌላው ከአለም እናት በላይ የኢትዮጵያና ክብር ይገባታል። እና እንኳን አይደለም ለትዘቀዘቅ ቀርቶ ማለት ነው እናንተ ጋር ችግር ሲኖር እዛ ችግራችሁን ለመፍታት መሞከር ነው እንጂ ሄዳችሁ ያደነቃችሁ ሰው ላይ አደለም። አይደለም ጣታችሁን መቀሰር ወይንም ደግሞ ያንን ሰው መጉዳት የለባችሁም። እንደኔ ማለት ነውና እንግዲህ ትናንትና ና የውሃ አዲሽ መጥቶ ይቅርታ ጠይቋ። ዛሬ ደግሞ ቡራ በቃ ለተፈጠረው ነገር ሶሪ፣ እኔ የጻፍኩትኝ ተበሳጭቼ ነው። ቡራ የጻፈውን ደግሞ አይቻለሁ። ፋራ የሚል ስድብ ነው የሰደበው። እናንተ መቼም ሰው አትሆኑም የሚል ና ፋራ የሚል ስድብ ነው የተሳደበው። ና ማንም ሰው ሲናደድ ደግሞ ይሄን ነገር ይናገራል። እንዲናደድ ደግሞ ያረጋችሁት እናንተ ናችሁ። እናቱን ዘጋችሁበት። እኔ አሁን ማለት የምፈልገው በቃ በይቅርታ ተዘግቷል። እግዚአብሔር ይመስገን። ኦዲንስም ይቅርታ ተባብለዋል። ቡራም ይቅርታ ጠይቋል። ነገሩም በይቅርታ ቋጭተውታል። ይሄ ነገር በ በጣም ደስ ብሎኛል። ለሌላው ጊዜ ግን እናንተ ራሳችሁ እናድንቃችሁ ብላችሁ አድነቃችሁ፣ ከዛ ደግሞ እናንተ ራስ በራስ ስትጣሉ እናታቸውን አመታችሁ ዘዝቃችሁ። የማይሆን ነገር እኮ ነው የምር። በጣም የሆነ እንዴት ነው ቤት ራሱ አይመታም። ና ለራሳችሁ ክብር ይኑራችሁ፣ ራሳችሁን አስከብሩ። ከዛ ሲቀጥል ራስ በራሳችሁ ተዋደዱ። በተለይ ደግሞ አሁን ጾም ነው። ይቅርታ ስለተባባላችሁ ኦዲየንስ ለኦዲየንስ በጣም ደስ ብሎኛል። ቤተሰቦች የምር ነው የምላችሁ።